ሰላም ሰላም ጤና ይስጥልን እንደምን አላችሁ ውድ የዩቲዩብ ቻናላችን ተከታታዮች የተለያዩ ስፖርታዊ ጉዳዮችን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው ትናንት በተካሄደው የማንቸስተር ዩናይትድና የአርሰናል የእንግሊዝ ፕሪምየር ሊግ ጨዋታ ላይ የሚነሱ አንዳንድ ነጥቦችን እያነሳሳን ቆይታ የምናደርግ ነው የሚሆነው አብራችሁን ቆዩ ዳንኤል ምምሩ ከምላይ ስቱዲዮ ባለሙያዎች ጋር በመሆን የጋራ ቆይታ የማደርግ ይሆናል ትናንትና በእንግሊዝ ፕሪምየር ሊግ አርሰናል ከማንቸስተር ዩናይትድ በኦልትራፎርድ ተገናኝተው ጨዋታቸውን አድርገው ነበር አንድ ለአንድ በሆነ ውጤት ጨዋታው ተጠናቋል ከ15 ደቂቃዎች ሂደት በኋላ አትሌቲክ ዘአትሌቲክ ይፋ ደረገው ጽሁፉ ላይ ከ15 ደቂቃዎች በኋላ ጨዋታው በዚህ መልኩ ሊጠናቀቅ እንደሚችል ያስታውቅ ነበር። ሁለቱም ከዚህ ቀደም በሚያደርጓቸው ጨዋታዎች ይወራላቸው የነበረው የኳሊቲ ጉዳይ በቅርብ ዓመታት እየታየ እንዳልሆነና ጭራሽ ደግሞ ትላንትና ያ የኳሊቲ ችግር በጉል ይታይ ነበር። ጥራት የጎደላቸው ቡድኖች ይመስሉ ነበር። ከዚህ ቀደም ስለዚህ ፊክስቸር ሲወራ ትልቁ መርሃ ግብር፣ ሰዎች የሚጠብቁት ምናልባትም የዋንጫ መዳረሻውን የሚወስነው መርሃ ግብር ሆኖ ነው የምናውቀው። ግን ሁለቱም ክለቦች በዛ አይነት ስታንዳርድ ላይ አይገኙም። አርሰናል ባለፉት ጥቂት ዓመታት ወደ ዋንጫ ተፎካካሪነቱ ተመልሷል። ዩናይትድ ወደዛ መንገድ ለመመለስ እየጣረ ያለ ነገሮች፣ ደግሞ ሁልጊዜም ግን ችግሮች የሚ ይደቀኑበት ቡድን ሆኖ እየተመለከት ነው የምንገኘው ምንገኘው ትላንትናም ያ በጉል ይታይ ነበር። አርሰናል የበለጠ ኳሱን ይዞ ዶሚኔት ማድረግ የሚፈልግ ዩናይትድ በመልሶ ማጥቃቶች ማጥቃትን አማራጩ ያደረገ ቡድን ሆኖ በጨዋታው ስንመለከተው ነበር። በመጀመሪያው 45 ደቂቃ ሙሉ ለሙሉ ብልጫ የነበራቸው አርሰናሎች ቢሆኑም ግን ደግሞ የጠሩ የገበድሎችን ሲፈጥሩ የነበሩበት የመጀመሪያ አጋማሽ ነው ብሎ ለመናገር ያስቸግራል። የመጀመሪያው አጋማሽ ለመጠናቀቅ ከጫፍ ሲዳረስ የተገኘውን ቅጣት መት ነው እንግዲህ ትሮሳርድ ናቸው ላይ በሰራው ጥፋት አስቀድሞ አርሰናሎች ይህንን ኳስ ማጽዳት ይችሉ ነበር። በተለይ ኳሱ ክሊር ነበር የተደረገው በረዥሙ ከማንችስተር ዩናይትድ የሜዳ ክልል ክሊር የተደረገ ኳስ ነበር። ያን ኳስ መጀመሪያ ካላፊዮሪ ማሸነፍ ነበረበት። ከዛ ደግሞ ትሮሳርድ ሌላ ስተሰራ እዛ ኤጅ ኦፍ ቦክስ ላይ እንግዲህ የተገኘውን ቅጣት ምት ብሩኖ ፈርናንዴዝ በግሩም ሁኔታ ነው ወደ ግብነት በመቀየር ጨዋታውን ማንችስተር ዩናይትድ ከሁለት ሙከራዎች ኢላማውን ያልጠበቀ አንድ ሙከራ ጋር ናቸው ሞክሮ ነበር። ሁለተኛው ሙከራ የነበረው እና የመጀመሪያው ኢላማ የጠበቀ ሙከራ የነበረው የብሩኖ ፈርናንዴስ ኳስ ነበር ወደ ግብነት ተቀየረው። ሁለት ነጥቦችን እዚኛው ጎል ላይ ማንሳት ይኖርብናል። አንደኛው ነጥብ ቅጣት ምቱ ሲመታ እንግዲህ የስካይ ስፖርት ፉቴጆች ከጨዋታው መጠናቀቅ በኋላ ሲያሳዩት እንደነበረው በተደጋጋሚ በተለይ መጀመሪያው አጋማሽ እንዳለቀ የቅጣት ምት መምቻው ቦታ ላይ ከኳሱ ካለበት ቦታ ተጫዋቾች የሚደረቡበት አስር ያርድ ርቀት ላይ መሆን ነበረበት። ነገር ግን ማርቲን ቴይለር ተጫዋቾች የሚደረቡበትን ቦታ ሲያሰምሩ የጨዋታው ዳኛ አንቶኒ ቴይለር ያንን መስመር ሲያሰምሩ ሲያሳምሩ 11.2 ያርድ ነበር የሆነው። ይህም ለብሩኖ ፈርናንዴዝ ምቾትን ሰጥቶታል። በተሻለ ሁኔታ ጎሉን ማየት የሚችልበትና ወደሚፈልገው አቅጣጫ ኳሱን እንዲመታ እድል ሰጥቶታል የሚል መከራከሪያ ይነሳል። ሚኬል አርቴታም ከዚህ ጋር በተያያዘ ጥያቄ ሲቀርብለት ተጫዋቾቼንም ሆነ ከዛ ባለፈ ዳኛውን ብሩኖ ፈርናንዴዝ አውት ስማርት አድርጓቸዋል። እግር ኳስ እንደዚህ አይነት ክሌቨር የሆኑ ወይም ደግሞ ስማርት የሆኑ ተጫዋቾችን ይፈልጋል። ዓለም ለእንደዚህ አይነት ሰዎች ነው የምትሆነው በማለት የብሩኖ ፈርናንዴዝን ስማርትነት በማድነቅ ነበር ያለፈው። ከዛ ባለፈ ግን ብሩኖ ፈርናንዴዝ በራሱ ያንን ድንቅ ጎል ከማስቆጠሩ ጋር በተያዘ ዘንድሮ በፕሪምየር ሊጉ አስራ አራተኛ የጎል ተሳትፎ ነው። ሰባት ጎሎች፣ ሰባት አሲስቶች አሉት። በአጠቃላይ ደግሞ ባለፉት ሶስት የውድድር ዘመናቶች እሱ ወደ ሊጉ ከመጣበት ጊዜ ጀምሮ በሦስቱ የውድድር ዘመን ከ25 በላይ የጎል ተሳትፎዎችን 25 እና ከዛ በላይ የጎል ተሳትፎዎችን ያደረጉት እሱ ሞሳላና ኤርሊንግ ብራውት አላንድ ብቻ ናቸው። ይሄን እያደረገ ያለው እሱ ደግሞ ከአማካይ ስፍራ እየተነሳ ነው የሚገኘው። በአማካይ ስፍራ ላይ እየተጫወተ እሱ ወደ ፕሪምየር ሊጉ ከመጣበት ጊዜ ጀምሮ በአጠቃላይ በአውሮፓ አምስቱ ታላላቅ ሊጎች በሱ ደረጃ በጎል ተሳትፎ ያደረገ ተጫዋች የለም። የትናንትና ጎሉ ዘጠና አራተኛ የጎል ተሳትፎ ነው። ሌላ ተጨማሪ ጎል ባለቀ ደቂቃ ላይ አስቆጥሮ የሚችልበት እድል ነበረው። ምናልባት ማንቸስተር ዩናይትድ የተስተካከለ የተዋቀረ እንደ አርሰናል እንደ ማንቸስተር ሲቲ ወይ እንደ ሊቨርፑል የተዋቀረ ቡድን ቢሆን ስለ ብሩኖ ከዚህ በለጠ ሊወራ የሚችልበት እድል እንዳለ ሌላ የተመለከትንበት ጌም ነበረ ልክ ከጎኑ የተጫወቱ ተጫዋቾች አሰልጣኝ ሩብን አሞሪም የሚፈልገው አይነት ዳይናሚክ የሆኑ ሚድፊልደሮች አይደሉም። ምክንያቱም ኤሪክሰንም ሆነ ከዛ ባለፈ ካዘሚሮ በባህሪያቸው ሞቢሊቲ ያላቸው አማካዮች እንዳልሆኑ ይታወቃል። በተደጋጋሚ ከቦታ ቦታ መንቀሳቀስ የሚችሉ ፕሬስ ቢደረጉ እንኳን ያንን ሃይ ፕሬስ ጥሰው መውጣት የሚችሉ አማካዮች እንዲሆን ይፈልጋል ሩብን አሞሪም። ካዚሚሮም ሆነ ኤሪክሰን ይሄን መስጠት አይችሉም። ለዛ ነው ብሩኖ ፈርናንዴዝ ሁሉንም ነገር ለመሆን ጥረት እያደረገ ያለው። እንግዲህ ከመጣበት ጊዜ ጀምሮ አሰልጣኝ ሩብን አሞሪ የአስር ቁጥር ተጫዋች ሆኖም ሲጫወት አይተነዋል። ቦታው ነው በርግጥ ግን ወደ ዲፕ ተጠግቶ ከዛ ቦታ እንዲነሳ ከጥልቅ ስፍራ እየተነሳ የሚጫወተው ተጫዋች ሆነ ዩናይትድ አበቃለ ሲባል ከችግሮች እንዲወጣ ምክንያት የሚሆነው ተጫዋች ራሱ ብሩኖ ፈርናንዴዝ ነው። ትናንትናም ሮይኪን ባለፈው አንበል ለመሆን በቂ አይደለም ብሎ ሲተቻው እንደነበር ይታውቃል። እና ግን ትላንትና ካፕቴን ፋንታስቲክ ብሎ ነው ያደነቀው። የሱ ኳሊቲ ላይ ጥያቄ አንስቻ አላቅም ከዚህ የበለጠ ሊሰጠን ይገባል የሚል ነው እንጂ እኔ ሀሳብ በማለት ነው አስተያየቱ ነው የሰጠው። ሁለተኛ ቅጣት ምቱ ነው በቅርብ ሳምንታት እንኳን ምክንያቱም ልክ እንደምታስታውሱት ከኤቨርተን ጋር በነበረው ጨዋታ ማንቸስተር ዩናይትድ ሁለት ለባዶ የተመራ ነው፣ አንዱም ኢላማውን የጠበቀ ሙከራ አላደረገም። ያቺ የሱ ቅጣት ምት ስትመጣ ነው ማንቸስተር ዩናይትድ ወደ ጌሙ የተመለሰው። በመጀመሪያው ኢላማውን የጠበቀ ሙከራ ማንቸስተር ዩናይትድም ወደ ጌሙ መመለስ ችሏል። ነጥብ ከዛ ጨዋታ አንድ ነጥብ ይዞ ነው የወጣው። ትላንትና በመጀመሪያው ኢላማውን የጠበቀ ሙከራ ወደ ግብነት የቀየረው 2013 14 ላይ ዋይኒ ሩኒ 3 ቅጣት ምቶችን በአንድ የውድድር ዘመን ካስቆጠረ በኋላ ሁአን ማታ በተከታዩ 2014 15 የውድድር የውድድር ዘመን ሁለት ቅጣት ምቶችን ካስቆጠረ በኋላ ለመጀመሪያ ጊዜ ነው የዩናይትድ ተጫዋች ሁለት ቅጣት ምቶችን በአንድ የውድድር ዘመን ማስቆጠር ሲችል ከዛ ባለፈ ደግሞ ክርስቲያኖ ሮናልዶ በነበረበት ጊዜ ኖርዊች ላይ ቅጣት ምት ካስቆጠረ በኋላ ዩናይትድ ቅጣት ምት የሚያስቆጥር ለማስቆጠር ያስቸገረ እንደነበር ይታወሳል። ዘንድሮ በአንዳንድ አስቸጋሪ በሚባሉ ሞመንቶች ላይ ብሩኖ ስቴፕ አፕ እያደረገ እንዳለ የተመለከትን ነው። ግን አሁንም ሰፖርቲንግ ካስት የሚጎላው አክተር ሆኖ ነው ሜዳ ላይ የምንመለከት ወይም ደግሞ ረዳት ተዋናይ የሚጎላው የዋና ገጸ ባህሪ ሆኖ ነው ዩናይትድን እየረዳ የሚገኘው። ከሌሎቹ አማካዮች ጋር በተያያዘ አንድ ዘ አትሌቲክ ላይ ይፋ በተደረገ ጽሁፍ በእግር ኳስ ዋን ተች ዋን ፓስ ምናልባት ከባዱ ነገር ነው። ያንን ነገር ግን ማድረግ መቻል ነገሮችን ቀላል ያደርጋል የሚል ምሳሌ በቀድሞ የሆላንድ ብሔራዊ ቡድን እንዲሁም ደግሞ በባርሴሎና ሌጀንድ በሆነው ሁዋን ክራይፍ ይነሳል ይሄ ዋንተች ዋንፓስ አሁንም ያልሞተው በብሩኖ እግሮች ላይ ብቻ ነው ብለው እንደሚያምኑ የዛ አትሌቲክ ጻፊዎች ሲጽፉ እየተመለከትኩኝ ነበር። ዓለም ላይ አብዛኞቹ ተጫዋቾች እንደዛ እየሆኑ አይደለም። ኢቨን በፕሪሚየር ሊጉ ላይ ያሉ ተጫዋቾች ኤክስትራ ተቾች ይፈልጋሉ፣ ተጨማሪ ንክኪዎችን ይፈልጋሉ። ትላንት ኦዴጋርድ ላይ በተደጋጋሚ ይህንን እናይ ነበረ። ኳሶችን ይዞ እግሩ ላይ ይዘጋይ ነበር። ብሩኖ ላይ ግን እነዚህ ነገሮች የሉም። ኳሱን እንደያዘ እንደመጠ ሌላ ፓስ ሊያደርግ ይችላል። ያ ኳሊቲውን ለመመልከት ወደ ኋላ ተመልሳችሁ ማንቸስተር ሲቲ ከማንቸስተር ዩናይትድ በኤፍኤ ካፕ ባለፈው ክረምት ላይ ያደረጉትን ጨዋታ መመልከት በቂ ነው። ለዛ ለኮቢ ማይኖ የሰጠው ኳስ ኳሱ ወደ እሱ ሲመጣ መምታት ይችላል ኳሱን። ኤክስትራተች ቢፈጥር ምናልባት ኮቢ ማይኖ ያን ኳስ ላይ ያገኘው ይችላል። እሱ ግን ኳሱን ሸረፍ አድርጎ በመጀመሪያው እንደመጣ ኮንትሮል ማድረግም እንኳን አላስፈለገውም ነበር። ለዛ ነው አሁንም ያ ነገሮችን ሪስክ ይወስዳል። ምክንያቱም ኳሶቹ ሊሳሳቱ ይችላሉ። ግን ሃይ ሪስክ ሃይ ሪዋርድ ነው የብሩኖ ፓሶች። ለዛ ነው ዋን ፓስ ዋን ዋን ታች ዋን ፓስ የሚባሉ ነገሮችን አሁንም በእንግሊዝ ፕሪሚየር ሊግ ላይ ካሉ አማካዮች የምትመለከቱት በብሩኖ ፈርናንዴዝ ላይ ብቻ ነው የሚል አስተያየትን እየሰጡ የሚገኙት በጣም አስደናቂ ነው። ሁለተኛው አጋማሽ ማንችስተር ዩናይትድ የበለጠ ከመጀመሪያው አጋማሹ የማጥቃት አፕሮቹ የተቀየረበት ሌኒ ዮሮ በጉዳት ከወጣ በኋላ ካርሰናል ላይ ያስፈረሙትን አይደን ኤቨንን የተጠቀሙበት ሁለቱ ዊንግ ባኮች ና ሁሰር ማዝራዊ ና ዲያጎዳሎ ወደ ላይኛው ሜዳ ተጠግተው ማጥቃት የጀመሩበት ራሳቸው እርስ በርስ የገበድ ዕድል የፈጠሩበት አጋጣሚው ላይ ተፈጥሮ ነበር። በተለይ ሁለተኛው አጋማሽ ከተጀመረ በኋላ ራሱ ዲያጎ ዳሎ ክሮስ ያደረገውን ኳስ ነው ሳይር ማዝራዊ በግሩም ሁኔታ ለማስቆጠር ተቃርቦ ነበር። እንደ ዳቪድ ራያ ቶፕ ኳሊቲ ባይሆን ኖሮ ያ ኳስ ተቆጥሮ እንደነበር ማንሳት እንችላለን። ዩናይትድ ሞር ከመጀመሪያው አጋማሽ ጥርስ ያለው ቡድን መስሎ የተመለከትንበት አጋጣሚ ነበር። የጋርናቾ በተደጋጋሚ አደጋዎችን ይፈጥር ነበረ። ባለቀ ደቂቃ ያቺ ብርኖ ፈርናንዴዝ ሳይጠቀማት የቀረችው ኳስ በሱ አማካይነት የመጣች ኳስ እንደነበረች እናስታውሳለን። ከዛ ባለፈ ፕሬስ ያደርግ የሚያደርግባቸው ሞመንቶች ነበሩ። ሆይሉንድ ማስቆጠር እየቻለ ዴክላን ራይስ ከግሩ የነጠቀው ኳስ ሌላኛው አደጋ የሚፈጥረው ዕድል እንደነበር ስንመለከት ነበር። ግን አርሰናልም ከመጀመሪያው አጋማሽ በማጥቃቱ ረገድ የተሻሻለበት አጋማሽ ይሄኛው ሁለተኛው አጋማሽ ነው። የጨዋታው ኮኮብ ተብሎ የተመረጠው ዴክላን ራይስ በመከላከሉ ለቡድኑ ሲሰጠው ከነበረው ነገር ባለፈ ምናልባት ዳቪድ ራያ ሌላኛው የአርሰናል በጎ ነገር ነበር። ሁለተኛው በጎ ነገር ግን ዴክላን ራይስ ነበር። እዛ ኤሪያ ላይ የሆይሉንድን ኳስ ከማዳኑ ባለፈ በላይኛው ሜዳ በኩል ደግሞ ተገኝቶ በግሩም ሁኔታ ሌላ ቆንጆ ጎል፣ በጨዋታው ሁለት ቆንጆ ጎሎች እንድንመለከት ምክንያት የሆነች ጎል አሳይቶናል። የጨዋታው ኮከብ ሽልማትንም ማግኘት የቻለበት ነው። ተስፋ አንቆርጥም የሚል አስተያየትንም ከጨዋታው በኋላ ሰጥቷል። ስለ አርሰናል ማንሳት ያለብን ከዚህ ጋር በተያያዘ በተከታታይ ጨዋታ በኖቲንጋምና በዌስት ሃም ጨዋታ ሽንፈቶችና ያቻው ውጤቶች ሲመዘገቡ አርሰናል ምን አይነት ሁኔታ ውስጥ ነው የነበረው? ንጹሕ የሚባል የፈጠራ እጥረት ጉድለት ይታይበት ነበር። ምናልባት ኦዴጋርድ አለው ቡድኑ ዘጠኝ ቁጥር ይጎለዋል እያልን ሊሆን ይችላል፣ ግን አስር ቁጥር ተጫዋችም ያስፈልገዋል። በምንም አይነት ሁኔታ የግብ ዕድሎችን መፍጠር የሚያስችል አስር ቁጥር እንደሚያስፈልገው የታየበት ሌላ ጨዋታ ነው። አይታችሁ ከሆነ ፔስቪ ላይ ሰባት ጎሎችን ሲያስቆጥር የአርሰናል ሰሞንኛ ችግሮች የጎል ማስቆጠር ስለነበረ አርሰናል ምናልባት መፍትሄ አግኝቷል የሚል እሳቤዎች መጥተው ነበር። ትላንትና ዘጠና ደቂቃውን ከተመለከትም በኋላ ግን በፕሪሚየር ሊጉ ከ257 ደቂቃዎች በኋላ ነው የመጀመሪያ ግባቸውን ከኖቲንጋም ከዌስትሃም ጨዋታ በኋላ ግብ ሲያስቆጥሩ። ይህም ማለት አርሰናል አሁንም ችግሩ አልለቀቀውም ማለት ነው። ትላንትናም ሎንግ ሬንጅ ሹት ነው እንጂ ቦክስ ውስጥ ሳጥን ውስጥ የተፈጠረ ንጹህ ክሊር ካት የሚባል እድል እንዳልተመለከትን ማንሳት እንችላለን። ስድስት የሚደርስ ኢላማውን የጠበቀ ሙከራ ሞክሮ ኤክስጁ ለአንድ የቀረበ እንዳልሆነ እያየን ነው የምንገኘውና አርሰናል አሁንም ፍሉዊድ የሆነ ፉትቦል መጫወት ይፈልጋል። ነገር ግን ፒኤስቪ ላይ ሰባት ለማግባቱ ዋነኛው ምክንያት ይዞት ከቀረቡ አፕሮች አንጻር ብቻ ሳይሆን ፒኤስቪ በአርሰናል የጌም ሞዴል ለመጫወት መሞከሩ ነው። ምክንያቱም ማንቱማን ማርክ ነው የሚጠቀሙት። ያ መንገድ ደግሞ ፒኤስቪን ኤክስፖዝ ያደርገዋል። ልክ ዩናይትድ በአንዳንድ ቦታዎች ላይ በሃይ ፕሬስ ለመጫወት ይሞክርና አርሰናል በቀላሉ የዩናይትድና ሃይ ፕሬስ ጥሶ ወጥቶ በአማካዮቹን ኦቨርን ያደርጋቸው ነበር ወይም የቁጥር ብልጫ በመሀል ሜዳው ላይ እየወሰደ በቀላሉ ነበር ዩናይትድን ፕሬሲንግ በአጭር ጊዜ ውስጥ ሲሰብረው የምንመለከተው። ሙሉ ጨዋታውን ዩናይትድ እንደዛ ፕሬስ እያረኩኝ ልጫወት ቢል ትላንት አርሰናል ተጨማሪ ጎሎችን ማስቆጠር ይችል ነበር። ከዛ ባለፈ እንደ ቡካዮ ሳካ ያሉ ከበስተጀርባ ለመሮጥ ዝግጁ ያልሆኑ የሆኑ ተጫዋቾች በቡድን ውስጥ አለመኖራቸውም ክፍተቱን የጎላ እንዳደረገው እየተመለከትን ነው የምንገኘውና ትላንትናም አርሰናል ያ የፈጠራ ዱል የሆነው ነገሩ ችግር ውስጥ ያለው የማጥቃት ሂደቱ ላይ ያለበት ችግር በጉልህ የታየበት ጨዋታ እንደሆነ ማንሳት እንችላለን። ሚኬል አርቴታ አሁንም የምንችለውን ነገር ለማድረግ ጥረት እናደርጋለን እያለ ነው የሚገኘው። ትናንትናም ግን ምናልባት ያቸው ውጤት ተመጣጣኝ ወይም ደግሞ ሚዛናዊ ውጤት ሊሆን ይችላል። ለሁለቱም ቡድኖች ዲዘርቭ የሚያደርግ ሊሆን ይችላል። ነገር ግን በአንዳንድ ሞመንቶች በተለይ የኳሊቲ ጥረት በነበረው በጨዋታው ላይ በመጨረሻዎቹ ደቂቃዎች ሁለቱም ቡድኖች ክፍት አድርገው ለመጮት ሞክረው ነበር። ቶሎ ቶሎ የግብ ዕድሎችን ለመፍጠር አንዳቸው አሸናፊ ሊያደርጋቸው የሚችላቸው እድል ለመፍጠር የሞከሩባት ሽራፊ ደቂቃዎችን ያየንባቸው አጋጣሚዎች ነበሩ። ለሁሉም ጨዋታው ለማንችስተር ዩናይትድ ጠቃሚ ላይሆን ይችላል፣ ለአርሰናልም ምንም ጥቅም የሌለው ሊሆን ይችላል። ነገር ግን ቡድኖቹ ተጫዋቾች ካላቸው አቅም አንጻር መጫወት የሚችሉበት እድል እንዳለ የታዘብንበት ጨዋታ ነው። ለምሳሌ በዛ አትሌቲክ አንድ ዘገባ ላይ ካርላንካ ማንችስተር ዩናይትድ አብዛኞቹ ተጫዋቾች የኮንፊደንስ እጥረት ያለባቸው ናቸው፣ ወይም ደግሞ አሁን በራስ መተማመናቸውን ያጡ ተጫዋቾች የተሰበሰቡበት ክለብ ነው። ግን በአንዳንድ ጨዋታዎች ላይ በተለየ ከሬጅ ሲጫውቱ እንመለከታቸዋለን። ሙሉ ለሙሉ አቅማቸው እንዳልሞተ ማሳያ ነው ይላል ትላንት። የሩብና ሞሪም የጨዋታ መንገድም እንደጠቀመው ማንሳት እንችላለን። ዩናይትድ በዚህ መንገድ መጮት የለበትም የሚል አስተያየት ነው የሰጠው ሩብን አሞሪም። ቀጣይ አመት ከዚህ በተሻለ መንገድ መጮት መቻል አለብን። ምናልባት እንደ አርሰናል እንደ ሊቨርፑል እንደ ሲቲ ካሉ ቡድኖች ጋር በመሄዳችን በዚህ መንገድ መጮታችንን ሊቀበሉት ይችላሉ ደጋፊዎቻችን። ግን ከሁሉም ቡድን ጋር በዚህ መንገድ ልንጮት አንችልም። ትላንትና ለአንዳንድ ተጫዋቾች ይሄ ሲስተም ጠቅሟቸዋል። ለምሳሌ ትላንት ከወረዳቸው አስር ታክሎች ዘጠኙን ያሸነፈውን ካስሚሮን ብንመለከት ከእድሜው አንጻርና ከለመደው እግር ኳስ ባህሪ አንጻር ረዥም ሜዳዎችን እያካለለ የሚሮጥ የሚታተር ተጫዋች አይደለም። ካዜሚሮ መከላከሉ ላይ ግን ወደ ሳጥኑ ተጠግቶ እንዲጫወትና ለመከላከል ክፍሉ ሽፋን መስጠት እንዲችል ሲደረግ ግን የተሻለ ማበርከት እንደሚችል ትላንት ተመልክተናል። በዚህ ዓመት በአንድም ጨዋታ ቋሚ ተሳላፊ ሆነው የማያውቀው ሊንድሎፍ ትላንት ጥሩ ቀን ነበር ያሳልፈው። ለዛ ምክንያቱ ሙሉ ጊዜውን እንዲያሳልፍ የተደረጉት አምስቱ ተከላካዮች በአንድ ላይ በሚቆሙበት የማንችስተር ዩናይትድ ሳጥን ውስጥ ስለነበረ ነው። በሌላኛው በኩል ዲያጎ ዛሎና ናስራዊ ማዝራዊ ነበሩ። ማቲያስ ደሊን፣ ሌኒ ዮሮ፣ ከዛ ሄቭን ከገባ በኋላም ራሱ ሊንድሎፍ ሳጥኑን ቦክስ ዲፌንድ በማድረግ ረገድ የዩናይትድ ተጫዋቾች ችግር የለባቸውም። አሁንም በጉል የሚታየው እንደ ሀሪ ማጓር ያሉ ተጫዋቾች የበለጠ ራሳቸውን አውጥተው መጫወት የጀመሩት በሩብን አሞሪም በተለይ በትልልቅ ጨዋታዎች። አሁን የማጓየርን ጥሩ የሚባሉ ጨዋታዎችን ከተመለከትን ከአርሰናል ጋር ፌ ካፕን ፕሪምየር ሊግ ላይ የተደረጉ ጨዋታዎች፣ ከሊቨርፑል ጋር አንፊልድ ላይ የነበረው ጨዋታ፣ ከማንቸስተር ሲቲ ጋር ኤትሀድ ላይ የነበሩ ጨዋታዎችን፣ እነዚህን ጨዋታዎች ከግምት ውስጥ ካስከባን ለምንድን ነው ሀሪ ማጓየር ጥሩ የሆነው ካልን የቦክስ ዲፌንዲንግ ስራ ብቻ ስለነበረው ነው። ሳጥኑን በመከላከል ለማጓየር ይመቻል። ነገር ግን ማጓየርን ወደ ላይኛው ሜዳ እየተጠጋ ፕሬስ እያደረገ እንዲጫወት ቢጠየቅ ከፍጥነቱ አንጻር ቀርፋፋኝ ባል ተጫዋች እንደሆነ ይታወቃል። ለአስቸጋሪ ሊሆን እንደሚችል ማንሳት እንችላል እና አንዳንድ ትላንትና የማንችስተር ዩናይትድ የጨዋታ ሲስተም ሎ ብሎክ ነው። ከዛ በኋላ እነዛን ኳሶች ይከላከላሉ፣ ሳጠናቸውን ነው ዲፌንድ የሚያደርጉት። የተገኘውን ኳስ ወደ መልሶ ማጥቃት ይቀይሩታል። ጋርናቸው ለዚህ ደግሞ ሌላኛው አመቺ ተጫዋች ነው። ለምሳሌ ትላንትና የሪያል ሶሲዳዱ ጨዋታ ላይ ጋርናቸው ጥሩ አልነበረም። ትላንትና ደግሞ ጋርናቸው ጥሩ ነበር። ምክንያቱም የዩናይትድ ዋነኛ ቅድ መልሶ ማጥቃት ነበር። ካውንተር አታክ እስከሆነ ድረስ ጌሙ በጨዋታው ጥሩ ተጽዕኖ መፍጠር እንደሚችል ጋርናቾ በተመሳሳይ የተመለከትንበት ጨዋታ ነው። በጣም ኮምፕሊት የሆነ ፐርፎርማንስ ነው ያሳየው በማለት ነው አሰልጣኙም የገለጹት። ለሁሉም ለሁለቱም ቡድኖች የማይጠቅም ውጤት ሊመስል ይችላል ይሄ ግን ካላቸው ስምና ታሪክ አንጻር የባለ አንጣነት የፉክክር ዘመናቸውን ከግምት ውስጥ በማስገባት ተከባብረው የተለያዩበት ጨዋታ ነው ብለን ነው ልንገልጸው የምንችለው። በቀጣይ ሁለቱ ቡድኖች ወደ አውሮፓ ውድድሮቻቸው ይመለሳሉ። አርሰናል ሮብለት ከፒኤስቪ ጋር ጨዋታውን ያደርጋል። ኦልሞስት ማለፉን ያረጋገጠበት ጨዋታ ነው። የመጀመሪያውን ጨዋታ ወደ ፊሊፕ ስታዲየን አምርቶ ጨዋታውን ሰባ ለአንድ አሸንፎ መመለሶ የሚዘነጋለን። በጊዜ ወደ ማድሪድ የሚያደርገውን በረራ ከወዲሁ ማዘጋጀት ይችላል። ምክንያቱም ወይ አትሌቲኮ ማድሪድ ወይ ሪያል ማድሪድ ነው የሚገጥመው። ማንችስተር ዩናይትድ ወደ ስታዲዮ አኒዮታ ሳን ሴባስቲያን ላይ አምርቶ ሪያል ሶሲዳድ ጋር ያደረገውን ጨዋታ ባቻው ውጤት ፈጽሞ ነው የመጣው ይሄኛው የ ሶስት አራት ሶስት ወይም ደ የ ሶስት አራት ሁለት አንድ አሰላለፍ በአውሮፓ ውድድር ላይ ሞር የሚሰራ ይመስላል። ባለፈው ዓመት ጋስፔሬኒ በዚህ መንገድ ነው ዋንጫው ነው ያነሱት። ብዙ ትልልቅ ቡድኖች በእንዲህ አይነት መንገድ አፕሮች እያደረጉ፣ ኢንተር በዚህ መንገድ ነው አፕሮች እያደረገ ለፍጻሜ መድረስ የቻለው። የቶማስ ቶኸል ቸልሲ የአውሮፓ ሻምፒየንስ ሊግን ያሸንፈው በዚሁ በሶስት አራት ሶስት አሰላለፉ ነው። በሪያል ሶሲዳዱ ጨዋታም ኮንትሮል አድርጎ ነበር ጌሙን። ጥርስ አልባ አርገውት ነበረ ሶሲዳድን። እና ይሄ ነገር የተመቻቸው ይመስላል። ኦልትራ ፎርድ ላይ ሐሙስ የመልሱ ጨዋታ ይደረጋል። ማንችስተር ዩናይትድ ብቸኛ የዋንጫ ተስፋው ያለው በአውሮፓ ውድድር ላይ ነው። ኢማኑኤል አልጓችለ እንደሚሉት ውድድሩን ለማሸነፍ የተሻለው ቡድንም ራሱ ማንችስተር ዩናይትድ ነው ብለውታል። ሶሲዳድ ለመጨረሻ ጊዜ ኦልትራ ፎርድ ሲመጣ አንድ ለባዶ ማሸነፉ የሚዘነጋ አይደለም። ከአርሰናሉ ጨዋታ በኋላ ምናልባት የተሻለ መነሳሳት የነበረው ከሬጅ የነበረው ከጨዋታው አንዳች ነገር ይዞ መውጣት የሚፈልግ ቡድን ሆኖ ቀርቧል። ያንን ነገር ሐሙስ ይደግመዋል እዛ ኦልትራ ፎርድ ላይ አብረን የምንመለከት ነው የሚሆነው። የደጋፊዎች ተቃውሞ ትላንትናም ነበረ። ሐሙስም ሊቀጥል እንደሚችል እየተነገረ ነው የሚገኘው። ለሁሉም እኔ ግን ለዛሬ ከዚሁ ከትላንትና ከተደረገው ከማንችስተር ዩናይትድ እና አርሰናል ጨዋታ ጋር ያዘጋጀውላችሁ ነጥቦች እነዚህን ይመስሉ ነበረ። መልካም እይታ ተመኘውላችሁ። ሰላም።